ብዙ ጥያቄ ስንጠይቅ መልስ በትክክል ተገኝተ ነበር፣ እና ልዩ ሃይማኖት ነው። ድኩና ከብፁ አባታችን አቡነ ይስሐቅ አገኝችን በዲቁና የመንግስት ስራተኛ ነው። የመንግስት ሰራተኛ ነው። ምንድን ነው ስራው? ታክስ ኮሌክተር የገቢዎች፣ እንደ ማቴዎስ ታክስ ሰበስባለሁ። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ እንደመሰነታችኋል። እንግዲህ ሰሞኑን ዳላስ ነው የምንገኘው በዳላስ ቴክሳስ። ዛሬ ደግሞ በተለየ ሁኔታ በዚህ በዳላስ ቴክሳስ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን የማህበረ ቅዱሳን የኢስዶ ሴሚናሪ ኮሌጅ ላለፉት ሶስት አመታት በቴዎሎጂ እና በጊዜ ያስመረቃት ያስተማራቸውን ተማሪዎች አስመርቋል። ምርቃቱ በጣም ደስ የሚል ነበር። ከተመራቂዎች ውስጥ ደግሞ የተወሰኑት እንግዲህ ከካሪቢያን አካባቢ የመጡ ናቸው። ከነሱ ጋር ደግሞ ቆይታ እያደረግን እንገኛለን። ለዛሬ ደግሞ ለየት ያለ እንግዳ ይዤ መጥቻለሁ። እኒህ እንግዳችን መላከ ገነት ይባላሉ። ምናልባት መላከገነት ገነት ኃይለ ጽዮን ነው ሙሉ ብዬ ስጠራቸው። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአንድ ቤተክርስቲያን አስተዳዳሪ ሊሆኑ እንደሚችሉ ልትገምቱ ትችላላችሁ። አልተሳሳታችሁም፣ ልክ ናችሁ። ነገር ግን ለየት የሚሉት እሳቸው ኢትዮጵያዊ አይደሉም፣ ወይም ደግሞ ኢትዮጵያ አልተወለዱም። ትውልድ ሀገራቸው ሌላ ነው፣ ዜግነታቸውም ሌላ ነው። ነገር ግን ኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖትን መርጠው ተምረው ተጠምቀው ክህነት ተቀብለው አሁን ደግሞ በሀገራቸው የቤተክርስቲያን አስተዳዳሪ ሆነው እያገለገሉ ይገኛሉ። ብዙዎችን ወደ ኦርቶዶክሳዊት ተዋሂዶ ቤተ ክርስቲያን እየጨመሩ ይገኛሉ። እኒህ አባት ዛሬ በኤስድሮስ ሲሚናሪ ኮሌጅ በሰጣቸው እድል ለሶስት አመታት የቴዎሎጂ ትምህርታቸውን ተከታትለው ተመርቀዋል። ታሪካቸው በጣም ደስ የሚል ነው። ዛሬ ከሳቸው ጋር ትንሽ ቆይታ ለማድረግ ነው። አማርኛም ትንሽ ትንሽ ይሞክራሉ። በቻልነው መጠን ቆይታ እናደርጋለን። እናንተም ቆይታችሁ ከእኛ ጋር ይሁን። ደግሞ ትክክለኛ ስማቸው እሳቸው ስማቸውን ያስተዋውቁናል። እኔ ግን መላከ ገነት ኃይለ ጽዮን እያልኩ ጠራቸዋለሁ። ወልካም ፈዘር፣ ተንኪ ሶ ማች። በጣም አመሰግናለሁ። መላከ ገነት እስኪ ስሞትን ለተመልካቾች ያስተዋውቁልኝ። ሰላም ጠና ስትልኝ እንደሚዋለ ዋለ እንደምናለ እንደሚሟሉ፣ እግዚአብሔር ይመስገን። እንደምዋላችሁ ታንክ ዩ ፎር ሃቪንግ ሚ በጣም ደስ ብሎኛል፣ እዚህ ኢንተርቪው ለማድረግ እና ዛሬ የእኛ ምርቃት ነበረ የኤስትሮ ሰሚናሪ ከተማሪዎች ጋር አብረን ተመረቀን ነበር። እና ለእኔ ደስ ብሎኛል ለመምጣት ለማግኘት እና ለመናገር።

በርሙዳ በርሙዳ ተወልደው ያደጉት የተወለዱት በርሙዳ ነው። በርሙዳ ደሴት ነች። እሷ እንትን በርሙዳ ደሴት ናት። አትላንቲክ ኦቅያኖስ ውስጥ እና በሮፕላን ሁለት ሰዓት ይፈጃል ከኒውዮርክ እዛ በርሙዳ ድረስ። በርሙዳ ውስጥ በርሙዳ ደሴት የድሮ ማለት ወደ አራት መቶ ዓመት ሰው እዛ ውስጥ ይኖራሉ እና ስልሳ ሺህ ህዝብ ይዛ ደሴት ላይ ይኖራሉ። ግን oh. uh. <laughs> uh, 23 ስኩዌር ማይልስ ነች ግን ብዙ ሰው እዛ ውስጥ ይኖራሉ። እስኪ ስለ አስተዳደገው ይንገሩን። ስለ ትውልዶ፣ ስለ ቤተሰቦ ትንሽ ይንገሩን። ይንገሩ በርሙዳ ሀገር በርሙዳ ደሴት ላይ የተወለድኩበት ሀገር ነው እና ከእናቴና አባቴ ጋር እና ሁለት እህትና አንድ ወንድም አብረን አሳድግን ነበር ዛ በርሙዳ። እና በትንሽ ስታደግ ወደ 19 ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማግኘት አገኝች ነበር ዛ በርሙዳ። በ1975 የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ተጀምረው ነበር። ማለት እኔ በአስር ዓመት ላይ ነበርኩኝ። ከዛ ስታደግ በኋላ ከጓደኞች ጋር ማወቅ ስለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገኝች ነበር እና ሄጅ ነበር ማየት። ከዛ ሌላ ቤተክርስቲያን ሜታ አልቻልኩም፣ ምክንያቱም ይሄ የኦርቶዶክስ ስርዓት ሃይማኖት እና ብዙ ጥያቄ ስንጠየቅ መልስ በትክክል ተገኝተ ነበር እና ልዩ ሃይማኖት ነው ማለት የድሮ የጥንታዊ ሃይማኖት ከአፖስትሎስ ጋር እና የሃይማኖት ምንጭ ሆነ አገኛችኋት። በደንብ ግሩም ነው። መላከገነት ጥሪዎ ይድረሰኝ። በእውነቱ እጅግ በጣም ረስቶኛል ስላገኘኋት። አሜን። መላከገነት ዜግነትዎ ምንድን ነው? አሁን እርስዎ እንግዲህ ከእኔ ጋር ለምሳሌ ሰማያዊ መንግስት እንጋራለን ብዬ አስባለሁ። ኦርቶዶክስ ነዎት፣ እኔም ኦርቶዶክስ ነኝ። በዚህ ደስ ብሎኛል። ግን በዓለማዊው ስናየው ደግሞ ሳይወት አሁን አለባበስዎ፣ ክህነቶ፣ ማዕረግዎ፣ ስምዎ የኢትዮጵያውያን ይመስላል። ዜግነቱ ምንድን ነው ግን? የነዝግነት በርሜዳዊ በርሜዳ ግን የእንግሊዝ ሀገር ልጅ ናት። ለምሳሌ ኢንዲፐንደንት ኢንዲፔንደንት አይደለም እኛ የራሳችን መንግስት የበርሜዳዊ ሰዎች ናቸው። ግን ብሪቲሽ ዲፔንደንት ቴሪቶሪ የብሪቲሽ ሀገር እንደ እናታችን ለማለት ነው። ግን የራሳችን መንግስት የበርሜዳዊ ሰዎች ነው ወደ ሁለት መቶ የተለያየ ደሴት ግን አንድ ላይ አካባቢ በርሙዳዊ በርሙዳ ይባላል። አሁን ያሉት እዛ ውስጥ ይኖራሉ። እና ቤተክርስቲያን አለ። አንድ ቤተክርስቲያን ደብር ግን አማኑኤል ቤተክርስቲያን ካቴድራል ናት። እና በጊዜ ካህን ከውጭ እኛ ጋር ይመጣሉ፣ ያስጠምረናል። ጥምቀት ጥምቀት ለእኛ ይሰጣሉ እና የቤተክርስቲያን ስርዓት ትምህርት ይሰጣሉ እና እስካሁን አንድ በሚለው ውጭ ሄጄ ነበር ለመማር የአሜሪካን ሀገር የሩስኪ ኦርቶዶክስ መንፈሳዊ ትምህርት ቤት ገብቼ ቆይቼ ለሶስት አመት። ከዛ በኋላ በዲኩና ከብፁ አባታችን አቡነ ይስሐቅ አገኝችን በዲቁና። ከዛ በኋላ በየራሴ ፍላጎት ራሴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት ማየት ኑሮ በጣም ፈልጊ ነበር። አፍሪካ አልሄድኩም። ስለዚህ በቃ የራሴ ፍላጎት እና እግዚአብሔር ፈቃድ ኢትዮጵያ ሄጂ ነበረ እና እዛ ኢትዮጵያ ካህናትን፣ ጳጳሳትን አገኙ። ቅዱስ አባታችን የማቱ ቅዱስ ቅዱስነት ጳውሎስ ተገኝትን ነበር እና ስኮላርሽፕ አገኝችን ነበር ለዛ ለመሄድ ራሴ ክፍ ያለው ቅዱስ ጳውሎስ ለመማር ማለት ነው። አዎ፣ የራሴ ከዛ በፊት ግን፣ እስኪ እንዴት ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዴት መጡ? እንዴት ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኮንቨርት አደረጉ እ በልጅነት ጊዜ እኛ ሰው ነን እና አምላክ አለ፣ እንዴት እንግባባለን ሀስብን ነበር እና ፍላጎታችን በልጅነት ጊዜ እንዴት ነው የትክክለኛ ሃይማኖት የት ይገኛል? አንዳንድ ቤተ ክርስቲያን ለምሳሌ ለመቀመስ ሄደን ነበረ። አንደዚህ አንደዛ እንደዛ እና ጥያቄ ጠየቅን ነበር። እንዴት እንደሆነ የእናንተ ምንጭ እንዴት እንደት እንደሆነ እንዴት የተሰራ እንዴት እስካሁን ድረስ እንዴት ከየት ይመጣሉ እንደዚህ ትምህርታችሁ እና የኦርቶዶክስ ትምህርት በጣም ልዩ ነበረ እና ምንጭ ወደ ሃይማኖታችን ወደ አፖስትሎስ፣ ከጳጳስ ወደ ቄሶች፣ ከቄሶች ወደ ህዝቦች ጥሩ የአፖስቶሊክ ሰክሴሽን አይተናል፣ ተገኝተን ነበር። ስለዚህ ትክክለኛውን የሐዋርያዊት እምነት ስታፈላልጉ ከምንጩ ጀምራችሁ ስታጠኑ የተለያዩ ቤተ እምነቶችን እየሄዳችሁ ስታጠኑ በትክክል ሐዋርያዊ ሰንሰለትን ይዛ የመጣችውና ምንጭ ያላት የኢትዮጵያ ኦርቶዶክስ ተዋ ቤተ ክርስቲያን ሆና አገኛችኋት። ልክ ነው? በስንት ዓመት ነው እንደዚህ እዚህ ድምዳሜ ላይ የደረሱት? ወደ ኦርቶዶክስ ኮንቨርት ለመሆን የወሰኑት በስንት ዓመት ሆነ? በፊት ፕሮቴስታንት ኦርቶዶክስ አላውቅም ነበር። እኛ ሀገር አልነበረም። በእኔ ሀሳብ ኦርቶዶክስ ሃይማኖት እና እንትን ስርዓት ምንም አላውቅም ነበር። ሃይማኖት ስትገኝ፣ ኦርቶዶክስ ስትገኝ በቃ በጣም የሚገርም ነገር ነው። ጸሎት የኦርቶዶክስ ጸሎት from generation to generation and world without end ሰምቻ አላውቅም። ስለዚህ የስምንተኛ ሃይማኖት ስለሆነ በጣም የሚገርም ነገር ነውና በጣም ግሩም የሚጨምር ማየት ፈልግ ነበር። ስለዚህ በ19 አመቶ ፍለጋውን ወደ አጠናክረው ቀጥሎ፣ ከዛ በ19 አመቶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን አገኙ፣ ተምረው ተጠመቁ። ተጠምቀው የኦርቶዶክስ አባል ሆኑ። ከዛ በኋላ ደግሞ ድቁና ተቀበሉ። አሁን ከዛ ደግሞ ወደ ኢትዮጵያ ሂደው ከብፁዕ ወቅዱስ አቡነ ጳውሎስ ጋር ተገናኙ። ስኮላርሽፕ ተሰጥቶትና ወደ ቅዱስ ጳውሎስ መንፈሳዊ ኮሌጅ ገቡ። ከዛስ ትምህርት ሆነ እንዴት አድርገው ቀጠሉ እንደውም በቅዱስ ጳውሎስ መንፈሳዊ ኮሌጅ በነበረዎት ቆይታ በረከታቸው ይደረብንና በቅርብ በሞት ከተለዩን ከብፁ አቡነ አረጋዊ ጋር አንድ ዶርም ስትማሩ እንደነበረ እየነገሩን ነበር ቅድም። እስኪ ንገሩን ትንሽ እሱ። ከ25 ዓመት በፊት አዲስ አበባ ሄጄ ነበረ ለመማር እና የኔ ምርጫ ቅዱስ ጳውሎስ መንፈሳዊ ቤት ትምህርት ቤት ለመግባት ምክንያቱም እዛ እንግሊዝኛ የለም። ቋንቋ ማወቅ ፈልጌ ነበር። እና በቅዱስ አባታችን ቅዱስ ጳውሎስ ፍላ እንትን ፈቃድ እዛ ውስጥ አግብቼ እና አንድ ተማሪ በዛን ጊዜ ብፁዕ አቡነ መርሐ ክርስቶስ የዋና ዲን ነበሩ። እና በሳቸው ፈቃድ አንድ አብሮ የሚኖር ሰው እኔ ጋር ለሚርዳት ያስፈልጋል እና እሳቸው ምርጫ አባ ሀይልማር መለሰ። ከዛ በኋላ ጳጳስ ይሆናሉ ብፁ አቡነ አረጋዊ ናቸው። በዛን ጊዜ አብረን ይማርን ነበር፣ አብረን እናውረን ነበር ስለ ብዙ ነገር ስለ የቤተ ክርስቲያን ጉዳዮች። እና ብዙ ጊዜ እሳቸው ወደ ቀጨኔ መድኃኔዓለም ይሄዳሉ እና ያስተምራሉ እና ማታ ማታ እንገናኛለን እንማራለን። ከእሳቸው ጋር ብዙ ነገር አገኝች ነበር ማታ ማታ። ቀን ግን የቅዱስ ጳውሎስ መንፈሳዊ ትምህርት ቤት ተማሪዎች በየቀን የተለያየ ብሉይ ኪዳን፣ አዲስ ኪዳን፣ ዜማ፣ የቤተክርስቲያን ታሪክ ብዙ ተምረዋል። ከዛም እዛ ቅዱስ ጳውሎስ መንፈሳዊ ኮሌጅ ትምህርታቸውን አጠናቀው እንደገና ወደ ቤርሙዳ ተመለሱ። ከሁለት ዓመት በኋላ ትመለሱ ነበረ። ከዛ በቤርሙዳ እንግዲህ አዲስ ቤተ ክርስቲያን ከፈቱ፣ ወይ መሰረቱ ማለት ነው። አይደለም ከኔ መሄድ በፊት ቤተ ክርስቲያን ነበረ። ቀድሞ የነበረ ነው። ከኔ የኦርቶዶክስ መሆን በፊት በፊት ነው። ቤተ ክርስቲያን ነበረ አዎ እና ቱ ሰርቭ ማገልገል እዛ ሄጂ ነበረ ዲያቆን በዲያቆን በድቁን እና እያገለገሉ ማለት ነው። ከዛ በኋላ ከባለቤት ጋር ገብቼ ከዛ አብረን ተመለሰን በርሙዳ። ከዛ እስካሁን ድረስ እዛ በየእሁድ እሁድ ቅዳሴ አለ፣ እናስተምራችን አለ እንትን ማስተማራ ለህዝቦች ኦርቶዶክስ ሰዎች። አሁን የቤርሙዳ ቅዱስ መድኃኔዓለም ቤተ ክርስቲያን አስተዳዳሪ ነዎት። አስተዳዳሪነት ባለቤቶም ትውልድ ኢትዮጵያዊ ናት አይደል? ቅድም ሲነግሩት ሰሚ፣ እሷ ኢትዮጵያዊ ናት። ማን ይባላሉ ስማቸው? ቤዛ ዳኛቸው ካሳሁን። በጣም ግሩም ነው አባታችን። ከዛ በኋላ እንግዲህ እስኪ ወደ በኋላ ደግሞ የክህነት ማዕረግ ተቀበሉ። ካህን ሆኑ። እንዴት ነው ካህን ለመሆን የወሰኑት? አሁን ዲቁና ተቀብለው ዲያቆኑ ነው እያገለገሉ ነበር። ከዛ ደግሞ ካህን መሆን ደግሞ ለየት ከፍ ያለ ማዕረግ ነው። እንዴት ነው የወሰኑት? እሱ ከሀያ አምስት ዓመት በፊት አገብተን ነበር፣ ዛ ኢትዮጵያ ከዛ ከአርባ ቀን በኋላ ሁለተኛ ስርዓት ቅስና እንሰጠን ነበር በሚደሳይ ድረስ ከዛ ስንመለስ ከሰርጋችን በኋላ ካህን ነበርኩኝ ክህነት አብረው ተሰጠው ከዛን ጊዜ እስካሁን ጀምረው ቤተ ክርስቲያን ያገለገሉ የሚገርም ነው ጥሩ አሁን አማርኛ በደንብ ይናገራሉ እንዴት ነው የለመዱት አማርኛ አማርኛ አልፎ አልፎ ይከብዳል። በመጀመሪያ በመጀመሪያ ስትማር ፊደል እንትን መጻፍ ያስፈልግ ነበር። ከዛ ገጽ መጻፍ ያስፈልግ ነበር። ግማሽ ገጽ ሲደርስ በቃ ራስ ምታት ይመጣል። ስለዚህ ትልስ ማስቀመጫ ያስፈልግ ነበር። ከዛ በኋላ እንደገና ለመመለስ አዎ፣ በየቀን ሞክሬ ሞክሬ ሞክሬ ከዛ ፊደል መጻፍ ይችላሉ እና ምን ነገር አንዳንዴ ጥቅም ዋናው ጥቅም ከሌለ ይታፋል። ግን ጠቀሙበት ነበር። አማርኛ ቀስ በቀስ እንቅላለች፣ ምሳሌያዊ ንግግርም ይችለዋል። ስለዚህ በየጊዜው መሞከር መሞከር፣ ከዛ በኋላ በቃ አሁን ያሉበት ደረጃ ደረሱ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህን ነዎት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ አገልግሎቷ በአብዛኛው በግዕዝ ነው። ግዕዝስ እንዴት ነው? ግዕዝ ግዕዝ ማለት በብዛኛው በዜማ እንጠቅማለን። ማንበብስ ያነባሉ። ጸሎት መጽሐፉ የግዕዝ መጽሐፍ ግን፣ ቅዳሴ ዜማ በግዕዝ ለምሳሌ ተንስዮ ጸልዩ በግዕዝ ንባቡ፣ በእንግሊዝኛ ሰዎች፣ ህዝቦች ለመዳመጥ የዋናውን ነገር ነው እና ግእዝ ዜማ ይልምዳሉ ለመስማት ግን ትርጉም አለ እንትን በቅዳሴ መጽሐፍ ላይ ስለዚህ ትንሽ ትንሽ ይሞክራሉ እንሰጣለን ከዛ በዜማ እስኪ በዜማ አንድ ዜማ ይበሉልኝ በግእዝ ተንስ ለጸሎ

For so no one can do these signs that you do unless God is with him. ስለዚህ ያሉ ይህንን ዜማውን በግዕዝ ነው የሚሉት ቅዳሴውንም በዚሁ መልክ ይቀድሳሉ ማለት ነው። እንግዲህ ዜማ ትምህርት ነው፣ መማር አለበት። የተማሩ ዜማውንስ ቅዱስ ጳውሎስ፣ እዛ ቅዱስ ጳውሎስ ኮሌጅ ከመነኩሳት ጋር ብዙ መነኩሴ የነበረ በተራ ያስጠምረናል ደግሞ አሜሪካን ሀገ የተማርኩን ነበር ከሴንት ቪላዲሚርዝ የሩስኪ ኦርቶዶክስ ቤተክርስቲያን ኦርቶዶክስ መንፈሳዊ ቤት ትምህርት ቤት ለመማር ሰኞ እስከ አርብ፣ ግን እሁድ በነሱ ፈቃድ እናንተ ወደ የራሳችሁ ቤተክርስቲያን መሄድ አለባችሁ። ስለዚህ የኢትዮጵያን ኦርቶዶክስ ቤተክርስቲያን ዛ ኒውዮርክ አለ ቅድስት ስላሴ። ስለዚህ እሁድ እሁድ እዛ መሄድ ነበረብን እና በዛን ጊዜ ዜማ ዜማ መማር እና መለማመድ አገኝቼ ነበር ስለ ሰማ ያው ካህንም ስለሆኑ ቤተክርስቲያን ማስተዳዳሪ ስለሆኑ እንግዲህ ቅዳሴ ሆነ በግዕዝ ካሉ ሌሎችንም ነገሮች ያደርጋሉ እና አሁን ኑዛዜ የሚባል ነገር አለ በእኛ ቤተክርስቲያን እንደሚያውቁት። እና ኑዛዜ ሲሰጡ ራሱ በግዕዝ ነው የሚናዝዙት ሲባል ሰምቻለሁ። ትክክል ነው? እንዴት ነው የሚናዘዙት ኑዛዜ? አሁን እግዚኦ መሐረነ ክርስቶስ ሲል ወይም ደግሞ ሲያሰናብቱ ህዝቡን በግዕዝ በዜማ ነው የሚያሰናብቱት አሉ። እንደዛ ነው እውነት ነው? ትንሽ ትንሽ፣ ብዙ በብዛት የለም። ምክንያቱም ሰዎች፣ ህዝቦች አይሰማም እንደገና አንድ ሰው ለየ ብቻ እዛ ካለ መጠቀም መለማበት ከብዙ ሰው ስለሌለ ይከብዳል። ለማየትና ለመቀጠል እዛ ቤተክርስቲያን ውስጥ ያሉት የሚማሩት ወይም ደግሞ ሰው የሚያስተዳድሩት የሚያስተምሩት ህዝብ በአብዛኛው የየት ሀገር ዜጋ፣ የት ሀገር ተወላጅ ነው? ቤርሙዳዊ ነው ወይስ ኢትዮጵያ ተወላጅ ናቸው? ቤርሙዳዊ ናቸው። በሰማንያ ፐርሰንት ጥቁር ናቸው። እንግዳ ይመጣሉ፣ እንግዶች ለመስራት እዚህ ይመጣሉ። ለምሳሌ ከግብፅ ሀገር፣ ከሌላ ኦርቶዶክስ የሩስኪ ሀገር ሰዎች ይመጣሉ፣ እኛ እኛ ጋር ያስቀድሳሉ። ግን በብዛኛው የኛ የበርሚዳዊ ሰዎች ይመጣሉ ይመጣሉ። አሁን ምን ያህል አባላት እንዳሏት ቤተክርስቲያኗ ያውቃሉ? እዛ ስንት ምእመን እንዳለ ቤተክርስቲያኗ ብዙ ሰው ማለት ከተሰራ ከሚጀመረው መጀመር መሰረት ጊዜ እስካሁን ብዙ ሰው ግን ትምህርት በደንብ ስላልነበረም ይሄዳሉ። ለምሳሌ አንዳንድ ሰው ለስም ለመትራት ለምሳሌ ለወለትን ሳይ ስም ለማግኘት ይመጣሉ። ከዛ ትምህርት በደንብ አልማሩም እና ተማሪዎች ትምህርት ሚስጠት ሰው ትምህርት በደንብ ለመስጠት ሳልነበረም ይሄዳሉ ስለዚህ አሁን ወደ ሃያ ሰላሳ ሰው በየእሑድ እሑድ ዕለት ይመጣሉ በፋሲካ እና በክርስትማስ ጊዜ በልደት ጊዜ ቤተክርስቲያን ይሞላል ይመጣሉ አዎ ሌላ ጊዜ ግን አሁን አዳድስ ህጻናት ሲወለዱ እንደዚህ በአርባ ቀን በሰማንያ ቀን ታጠምቃላችሁ ሙሉ አገልግሎቱ ይሰጣል ማለት ነው። እዛ ያስፈልጋል። ሲሞቱ ሱሃፊን ቤት ሲገቡ ጸሎት ለመድረግ እንኮሬጅመንት ለመስጠት አለብን። የእኛ ስራ ነው፣ የራሴ ስራ የሰኞ እንትን በግል ነው። ምንድን ነው የሚሰሩት ስራ አለዎት? በግል ከቤተ ክርስቲያን አስተዳደር። የመንግስት ሰራተኛ ነው። የመንግስት ሰራተኛ ነው። ምንድን ነው ስራው? ታክስ ኮሌክተር። አዎ ታክስ ኮሌክተር፣ የገቢዎች እንደ ማቴዎስ ታክስ ይሰበስባሉ። አዎ። ምን ይሏት? ምን ይሏታል? ሌላ ሰው በውጭ ሲያገኙት በመንግስት ስራ ላይ ሲያገኟችሁ ምን ይሏታል ሰው? እኛ ሀገር ለምሳሌ አስተማሪ፣ አንዳንድ ታክሲ ሹፈር፣ አይቲ ሰራተኛ፣ ኢንተርኔት ለመስራት ኤሌክትሪሽን፣ የቤት ስራ ለምሳሌ የባንቧ ፕላሚንግ፣ የተለያየ ተለያየ። አሁን እርስዎን የሚያግዙ በቤተ ክርስቲያኑ አገልግሎት እርስዎን የሚያግዙ ሌሎች ካህናት፣ ዲያቆናት አሉ አንዳንድ አዎ፣ ሌላ ሁለት ቄስ እና ሶስት ዲያቆን አሉ። አዎ በርሙዳዊ ናቸው፣ በርሙዳዊ ናቸው። ሁሉ እነሱ አዎ፣ ክህነትም የተቀበሉት እዛው ነው። አዎ ብፁዕ አባታችን ነው የሀገረ ስብከቱ ሊቀ ጳጳስ ናቸው። ልጆች አሉት፣ መላከ ገነት? አዎ አራት ብቻ አራት ልጅ ብቻ በቂ አይደለም። አዎ፣ ሁለት ሴት ሜሮን እና ፋሲካ ሁለት ሴት እና ከዛ መንታ ወንድ ልጆች መንታዎች ናቸው ተገኝ ነበር ሄኖክ እና ዛዶክ ኢትዮጵያዊ ናቸው ስማቸው ኢትዮጵያዊ ምርጫ ነው ኢትዮጵያ ይወዷታል እና ክርስትና ተጠምቋል ከዛ እነሱ ይመጣሉ የኦርቶዶክስ ሃይማኖት ተከታይ ናስተምራለን ወንዶቹ ስንት ዓመት ሆናችኋል አስር ስድስት ዓመት አስራ ስድስት የሚቀጥለው ወር አስር ሰባት ይሆናሉ ሁለቱም ዲቁና አልተቀበሉም? ተቀብለዋል ዲቁናሁለቱም ዲያቆናት ናቸው። መንታ ሆነው ደስ ይላል። ለክህነትእንግዲህ ከቤተክርስቲያን አገልግሎት ውጭ በመንግስት ስራ ተሰማርተው የመንግስት ስራ ይሰራሉ። ከዛ ወጣ ሲወጡ ደግሞ በቤተክርስቲያን አገልግሎት በተለይ እሑድ እሑድ ቤተክርስቲያኑን አገልግሎት ያከናውናሉ። እንግዲህ ይሄ እያለ ደግሞ ኤስድሮስ ሴሚናሪ ኮሌጅ ገብተው ደግሞ ቴዎሎጂ ተምረው ነው የተመረቁት ዛሬ። እንዴት ሊማሮች አሉ? እንዴት ለመግባት አሰቡ? እንዴት ወሰኑ? መማር በደንብ ያስፈልጋል። ማንኛውም ኦርቶዶክስ ሆ የሃይማኖት ማወቅ በደንብ ያስፈልጋል። እና በምርጫ ወይስ ማለት በግድ ለማወቅ ትን ቀይ ስለሆኒ ማወቅ በደንብ ያስፈልጋል። ስለዚህ ማታ ማታ ማታ ማታ በኦንላይን በኮምፒውተር ላይ እንማራለን። ከሌላ ተማሪዎች ጋር ለምሳሌ በኢንተርኔት ስለሆነ አንዳንድ ተማሪ ከጃማይካ፣ አንዳንድ ተማሪ ከትሪኒዳድ፣ አንዳንድ ከአሜሪካ፣ አንዳንድ የተለያየ ቦታ አብረን እንገባለን፣ እንማራለን። ተምራችሁ የሶስት ዓመት ዛሬ ደግሞ ለመረቃ በቃችሁ። በጣም መላከ ገነት ቀሲስ ሀይለ ጽዮን እጅግ አድርጌ አመሰግናለሁ። ቤርሙዳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። እዛ ላይ ደግሞ የቤርሙዳ ቅዱስ አማኑኤል ቤተክርስቲያንም አስተዳዳሪ ናቸው። በመንግስት ስራ ደግሞ የሀገሩ መንግስት ታክስ ሰብሳቢ ናቸው። በስራቸው ማለት ነው። እንግዲህ በዚህ ሁሉ ኃላፊነት ደግሞ የኤስዶር ሴሚናሪ ኮሌጅ ለሶስት ዓመታት የቴዎሎጂ ተከታትለው ተመርቀዋል። እንግዲህ በርካታ ቤርሙዳውያንን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያጠመቁ እያስተማሩ እያጠመቁ እየጨመሩ ይገኛሉ። ክቡር አባታችን እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን እንግዲህ ከመላከገነት ጋር የነበረኝ አጠር ያለ ቆይታ ይህንን ይመስላል። እንግዲህ መላከገነት ቤርሙዳ በምትባል ሀገር የቅዱስ አማኑኤል ቤተክርስቲያን ዋና አስተዳዳሪ ናቸው። ትምህርታቸውን እንግዲህ ባገኙት አጋጣሚ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማወቅ ያደረጉት ጥረት እጅግ በጣም የሚደንቅ ነው። ደግሞም አማረኛን አቀላጥፎ ለምታዩቸው ይናገራሉ። ቤተሰቦቻቸው ልጆቻቸውም በሙሉ ደግሞ ኢትዮጵያን የሚወዱ የኢትዮጵያ ኦርቶዶክስ ተዋ ቤተክርስቲያን እምነት ተከታይ የሆኑ ደግሞ የቤተክርስቲያን አገልጋይ የሆኑ ዲያቆናትንም አፍርተዋል። እጅግ በጣም ደስ የሚል ነው። ዛሬ ስላገኝናቸው እኛም ደስ ብሎናል። ይህንን የእሳቸውን ታሪክ በትንሹ ለእናንተ ለማድረስ ይህን መርሃ ግብሩ ያዘጋጀነው። ስለተከታተላችሁ፣ ነበራችሁን፣ ስለቆያችሁ ከልብ እናመሰግናለን። በሌሎች መርሃ ግብሮች እንመለሳለን። እስከዚያው ጤና ይስጥልኝ።